የሆድ ውስጥ ትላትል መኖሩን የሚያሳዩ አራት ምልክቶች። አንደኛ ከባድ የሆድ ህመም ወይም ቁርጠት። በሆድ ውስጥ ጥገኛ ትላትሎች መኖራቸውን የሚታወቅበት ዋነኛው ምልክት የሆድ ህመም ሲሆን በትንሹ አንጀት በላይኛው አካባቢ የሚገኙ ጥገኛ የሆድ ትላትሎች በዚህ አካባቢ የእብጠትና የማቃጠል ስሜትን ይፈጥራሉ። ይህም የሆድ መነፋትንና የሆድ ህመም እንዲከሰት ያደርጋል። ሁለተኛ በመቀመጫ አካባቢ ማሳከክ ሌላኛው በሆድ ጥገኛ ትላትል መጠቃት ምልክት ሲሆን በተለይ በፒን ዋርም የተያዙ ሰዎች በመቀመጫ አካባቢ ማሳከክና ምቾት ማጣት ይታይባል ይህም የሆነበት ምክንያት በምሽት ወቅት በመቀመጫ አካባቢ እንቁላሏን ስለምትጥል ነው። ሶስተኛ የድካም ስሜት የድካም ስሜት የወር ጥገኛ ትላትል ኢንፌክሽን ምልክት ሲሆን ይህም የሚያያዘው የአንጀት ትላትሎች ከምንመገበው ምግብ ውስጥ የሚገኙ ለሰውነታችን ጠቃሚ የሆኑ ንጥረ ነገሮችን ስለሚመገቧቸው ነው። አራተኛ የደማነስ የአንጀት ራውንድ ዋር እና ፒን ዋርን በሰውነታችን ውስጥ የአይረን ማዕድንን እንዲሁም ሌሎች ጠቃሚ ቫይታሚኖችን ከተመገብነው ምግብ ውስጥ በመጠቀም የአይረን እጥረት እንዲፈጠር በማድረግ ለደማነስ በሽታ ያጋልጡናል።